ከሀገር ውስጥና ከባህር ማዶ የተመራረጡላችሁን ስፖርታዊ ዘገባዎች ደግሞ ቀጥሎ ትሰማላችሁ። ሰላም ጤና ይስጥልኝ እንደምን አምሽታችኋል ክቡራትና ክቡራን የአሻም ቲቪ ተከታታዮች። ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከሳት ጀምሮ ወደ እናንተ የሚደርስ ይሆናል። ከዜናዎቹ ጋር እኔ ምናሴ ሽጥላ አብራችሁ ቆያለሁ። አብራችሁ ነው። አዳማ ከተማን ከመድን ጋር ያገናኙ ጨዋታ በአቻ ውጤት ተጠናቋል። የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት የመጨረሻ ጨዋታ በዛሬው ዕለት የተካሄደ ሲሆን ቀን 7 ሰዓት በአዲስ አበባ ስቴዲየም የተካሄደ ጨዋታ ያለ ጎል አቻ ተጠናቋል። የባለፈው ዓመት የፕሪሚየር ሊጉ አሸናፊ የሆነው ኢትዮጵያ መድን በአዳማ ከተማ ነጥብ ጥሏል። ከሁለት ቀን በኋላ በዕለተ ሐሙስ በአዲስ አበባ ስቴዲየም ኢትዮጵያ ቡና ከነገሌ አርሲ፣ ሸገር ከተማ ከአዳማ ከተማ በሚያደርጉት ጨዋታም የሚጀምር ይሆናል። 29ኛው የፔፕሲ የ30 ኪሎ ሜትር ውድድር በትላንትናው እለት መነሻና መዳረሻውን ሳሚት በማድረግ ተካሂዷል። ውድድሩ የፌዴሬሽኑ የዓመቱ የመጀመሪያ እንደመሆኑ መጠን ለቀጣይ የተሻለ ለመስራት ትምህርት የወሰዱበት መሆኑን የፌዴሬሽኑ ፕሬዚዳንት አትሌት መልካሙ ተገኝ ለአሻም ተናግረዋል። ጥቅምት 9 ቀን 2018 ዓ ም 30 ኪሎ ሜትር እንደምታዩት በሰሚት ጎዳና በደመቀና በአማረው ሁኔታ አድርገናል። እንግዲህ የኮርሱ ሁኔታ በባለሙያ የተጠና በጣም ደስ የሚል ትልቅ ፉክክር ያየነበት ያየነበትና ይህ ውድድር በቀጣይ ጥሩ ነገር ነው ያስተማረን የተሻለ ስራ እንድንሰራ። የ2018 ዓ ም የመጀመሪያ ውድድራችን ነው። ለቀጣይ ለምናደርጋቸው ውድድሮች ትልቅ ግባት ያገኘነበትና ትልልቅ አትሌቶች የተሳተፉበት ትልልቅ ተፎካካሪዎች የነበሩበትና በጣም ደስ የሚል ዝግጅት ነው። በቀጣይ መሰል የጎዳና ውድድሮች ህብረተሰቡን አሳተፊ የሚያደርጉ ሩጫ ለማካሄድ እቅድ የተያዘ ሲሆን በቀጣይ ሳምንት የጃን ሜዳን ሀገር አቋራጭ ውድድር ለማካሄድ ዝግጅት መጨረሳቸውንም ኃላፊው ተናግረዋል። ክለቦች ሁ እንደምታዩት ቁጥራቸው እየጨመረ ነው የመጣው። በዚህ ውድድር ላይ ደግሞ እስከዛሬ የ30 ኪሎ ሜትር መጋቢትና የካቲት ነበር የሚደረገው ነገር ግን አሁን ከነሱ ጋር በመወየት ወደ ጥቅም ወደ መጀመሪያው ወር አዲስ በገባ የመጀመሪያ ወር ይደረግልን በሚል የእነሱን ጥያቄ በመቀበል እንደምታዩት ዛሬ በደመቀና በአማረ ሁኔታ አንደኛ ዲቪዚዮንም ሁለተኛ ዲቪዚዮንም የግል ተወዳዳሪና አንጋፋ አትሌቶች የተሳተፉበት በጣም ደማቅ ውድድር ነበር ማለት ነው። ይህ ውድድር ካምናው ዘንድሮ በቁጥር የተሻለ ነው። በቀጣይም እኛ አጠናክረን የተሻለ ህዝብ የሚወጣበት የተሻለ አትሌቶችን የምናሳትፍበትና ትልልቅ ውድድሮች እንድናደርግ እድል የከፈተው ውድድር ነው። በቀጣይ እንግዲህ ተጠናክረን እንደ ፌዴሬሽን ተጠናክረን የተሻለ ውድድር ለማድረግ ከአሁን ጀምረን መስራት አለብን። በዚህ አጋጣሚ ጥቅምት 16 የጆርካ የክሮስ ካንትሪ ውድድር በደመቀና በአማረ ሁኔታ ይደረጋል። በዚህ ውድድር ደግሞ ሁሉም ክለቦች ተጠናክረው አትሌቶቻቸውን በማጠናከር እርስ በርስ ጥሩ መልካም ግንኙነት በመፍጠር የተሻለ ውድድር እናደርጋለን ብለን ነው የምናስበው ና ያው እንግዲህ እንደ አዲስ አበባ የመጀመሪያ ውድድራችን አድርገናል። በቀጣይም ጥቅምት 16 በደመቀና በአማራ ሁኔታ የጆርካ ክሮስ ካንትሪ ውድድር ለማድረግ ያው ዝግጅታችን አጠናቀናል ማለት ነው። ወርልድ ቴኳንዶ ፌዴሬሽን ጠቅላላ ጉባኤውን በአድዋ ሙዚየም አካሂዷል። የአዲስ አበባ ከተማ አስተዳደር ወርልድ ቴኳንዶ ፌዴሬሽን አመታዊ መደበኛ ጠቅላላ ጉባኤውን ሆነ አድዋ 00 ህዳሴ አዳራሽ ማካሄድ ችሏል። ጠቅላላ ጉባኤ ፌዴሬሽኑን የዘመናዊ መረጃ አያያዝ ሰነድ የ2016 ዓ ም ቃለ ጉባኤ የ2017 በጀት ዓመት ሪፖርት እና የ2018 በጀት ዓመት እቅድን አድምጦ በሙሉ ድምፅ አስድቋል። በጉባኤ ላይ የተገኙት የፌዴሬሽኑ ፕሬዚዳንት አቶ ሚደቅሳ ከበደ በመላ ኢትዮጵያ ጨዋታ የተመዘገበው ውጤት አበረታች መሆኑንም አስታውሰው የቴኳንዶ ስፖርት ወጣቶችን በስነ ምግባር በአካል ብቃትና በስነ ልቦና እያነጸ እንደሚገኝም ገልጸዋል። ክፍለ ከተሞችን ያካተተ የወርልድ ቴኳንዶ ውድድር ውጤታማ በመሆኑ ተጠናክሮ ይቀጥላል ያሉት አቶ ሚደግሳ በ2018 ስፖርቱን ከፍ ለማድረግ ከአጋር አካላት ጋር በቅንጅት እንደሚሰሩ አስታውቀዋል። ክቡራትና ክቡራን ተመልካቾቻችን ለምሽት የያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚህ አበቃው። መልካም ምሽት።